ዩቱብም ላይ አለሁ። እዛም እየገባችሁ ሰብስክራይብ አድርጉ። ሁለቱም አለሁ እንዴት ተመቻችሁ? ዩቲዩብ ያላችሁ በዛ ጎራ አበሉ። እዛ መሆናችሁ ማድረግ ትችላላችሁ። ሼር አድርጉ። ልብስ አለላችሁ። ብዙ ቅባት አለ፣ ሉማድግ አለ፣ ደክስ አለ፣ የኢትዮጵያ ትንን አለ። ሁሉም አለላችሁ። ቀርቦችም ልዙ ቲ ሽፉን የምትፈልጉ ደሞ ይታዘዛል በትዕዛዝ። ሽርሽር አድርጎት እና ሳብሼር አድርጎ በላይ የምትለውን ተጭናችሁ ሼር አድርጉ። ሁለት መቶ ሰው ብቻ ነው ያለው።